ይቺን ዓለም መውደድ ልብን ታውካለች፣ መንፈሳዊ ዐይንን ታጨልማለችና ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በሙት አንሣ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶችና እናቶች ጸሎት ታጥረው የሚኖሩ ስለ አገር ሰላምና አንድነት የሚጸልዩ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 ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማኝ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን፣ አንድም አስተካክሎ መስጠት፣ ቅዱሳን አባቶች ጀምረው ሳይፈጽሙ የተውት መልካም ሥራ መጣለ እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያኑ ጋር ቆማለሁ። እናንተስ ምንኩስና የተወደደ መድኃኒታችን ኢየሱስ ክርስቶስ እንዴት እንደኖረ ተመልክቶ በቅዱሳት መጻሕፍት እንደተጻፈው እርሱ እንደተመላለሰ ደግሞ መመላለስ ነው። እውነተኛ ምንኩስና እሱ ነው። ጌታችን በብቸኝነት እንደኖረ በብቸኝነት መኖር፣ መቤታችን በብቸኝነት እንደኖረች በብቸኝነት መኖር እነ ቅዱስ ኤልያስ በብቸኝነት እንደኖሩ በብቸኝነት መኖር በታቅቦ መኖር ከዚያ ነው የሚጀምረው። ምንኩስና ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንደኔ ብትኖሩ መልካም ነበር እንዳለው በሐዲስ ኪዳን እንዳሉት እንደነ ቅዱስ ጳውሎስ እንደ እነሱ መኖር ነው ምንኩስና። ምንኩስና በፈቃድ መደህየት ነው ይላሉ አባቶቻችን። እዚህ ያሉት ቤት እያላቸው ቤት እንደሌላቸው ነው የሆኑት፣ ዘመድ እያላቸው ዘመድ አልባ ነው የሆኑት። በፈቃድ መደህየት ነው ምንኩስና። የተወደደው መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ለአንድ ጎበዝ የመለሰው መልስ ይህንን ያሳስባል። ፍጹም ልትሆን ብትወድ ያለህን ሁሉ ሸጠህ ለድሆች ስጥና ተከተለኝ ያለው ይሄ ነው። ምንኩስና ፍጹም የመሆኛ ሙሉ ሕይወትን ለእግዚአብሔር መስጫ አስደናቂ ሕይወት ነው። ምንኩስና በፈቃድ መደህየት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ በምኩራብ ገንዘባቸውን እንደገለበጠው በሬውንና ላሙን እንዳባረረው የመነኮሳት ሕይወት ከገንዘብ ከዝናና ከስልጣን ሕይወት የተለየ አድርጎ መኖር ነው። ገንዘብንም ስልጣንንም ዝናንም ያባረሩ ናቸው መነኮሳት የሚባሉት። ከሁሉ በላይ ግን መደህየት ብቻ ሳይሆን ዘውትር እግዚአብሔርን እያሰላሰሉና እያሰቡ በተመስጦ መኖር ነው። ሙሉ ጊዜን እግዚአብሔርን ደስ ለማሰኘት መፍቀድ ነው። መጽሐፋችን ያገባ እንዴት ሚስቱን ደስ እንደሚያሰኝ ስለ ሚስቱ ያስባል ይልና ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ምንኩስና በተመስጦ ሁሌም እግዚአብሔርን ሲያስቡ መኖር ነው። በዚህ በማር ቅዱስ ሚካኤል የሙት አንሳ የማር ቅዱስ ሚካኤል አንድነት ገዳም የተንጣለለውን ምድረ በዳና ዋይውን ክርስቶስን ማሰቢያ አድርገው ታይቻለሁ። ምድረ በዳውን ቅድስተ ቅዱሳን አድርገው እንደ ቅዱስ ዳዊት ሲዘምሩ ተመልክቻለሁ። ይሄ የተመስጦ ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ ያለፈበት የተመስጦ ሕይወት ነው። ወደ ደብረ ዘይት ተራራ እየወጣ እየጸለየ ያድር ነበረ። እሱ የሕይወት ነው። እዚህ የመንኩስና ሕይወት ውስጥ ያየ ነው። መንኩስና የመታዘዝ ሕይወት ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ እስከ መስቀል ሞት ድረስ እንደታዘዘ ምንኩስና ለሁሉም የመታዘዝ ሕይወት ነው፣ አንገትን የመስበር ሕይወት ነው። ለዋኖቻችሁ ታዘዙ ተብሎ እንደተጻፈ ሁሉን ዋና ራስን ባሪያ አድርጎ ለመኖር የመታዘዝ ሕይወት ነው። ባጠቃላይ ምንኩስና ፍጽምት የሆነች ክርስቶስን የምታስመስል አስደናቂ ህይወት ናት። ቅዱስ ጳውሎስ እንደተናገረው ሞታችኋል፣ ህይወታችሁም በክርስቶስ ተሰውሯል እንዳለው በፈቃድ ለዓለም መሞት ነው። ቅዱስ ጳውሎስ እንደተናገረው ዓለም በእኔ ዘንድ ሞታለች፣ እኔም በዓለም ዘንድ ሞቻ አለሁ እንዳለው ክቡሩን ሃሩሩን ታግሶ ስለ ክርስቶስ ሲሉ ራሳቸውን ባዶ አድርገው አስደናቂውን እግዚአብሔርን የምትመስለውን ህይወት መኖር መጀመር ማለት ነው። እግዚአብሔር ያደረበት አሞኒዮስ እንደተናገረው ለቅዱሳን ያላቸው አንድ ጥሪት ፀሐይ ክርስቶስ እሱ ነው ብሎ እንደተናገረው እዚህ ላሉ መነኮሳት ያላቸው ጥሪት አንድ ፀሐይ ኢየሱስ ክርስቶስ ብቻ ነው። ዓለምን ትተውተው በዚህ በበረሃ ክርስቶስን አግኝተዋል። ምንኩስና ይሄ ነው። በዚህ ጸሎቱን፣ በዚህ ተግባረ እዱን ይዘዋል። ስራ ፈታ አይደሉ። አስደናቂ ስራዎችን በእጆቻቸው አገር የሚታደጉ፣ ህዝብ የሚጠብቁ ጸሎቶችን ከከንፈራቸው በዚህ በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም በረሃው ስር ሲፈልቅ አይተናል። ቤተ ክርስቲያን ተስፋ አላት። በዚህ አባቶች ጸሎት፣ በዚህ አብነት ትምህርት፣ በዚህ ገዳም አይተናል። እነዚህን ሁለት ጡቶቿን ለመጠበቅ በሚደረገው ርብርብ ሁላችንም እጆቻቸውን ልንደግፍ ይገባል። እግዚአብሔር ከሁላችን ጋር ይሁን። አሜን።